ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? ግንባታው ከ60 በመቶ በላይ የደረሰ በ10 በመቶ ቅድሚያ ክፍያ ብቻ ይምጡና ዳኮርድ አፓርትመንትን ይጎብኙ። የቤት ህልሞን ያሳካሉ። የተለያየ አይነት የመኝታ አማራጭ ያላቸው ዘመናዊ የመኖሪያ አፓርትመንት ከዳኮር በትንሽ ቅድመ ክፍያ ብቻ ቤቶን የግሎ ያድርጎ የዳኮርድ ቤተሰብ ይሁኑ። ውድ የዳኮርድ ቤተሰቦች እንኳን ደስ አላቸው። ከ5 ሚሊዮን 672900 ብር ቅድመ ክፍያ ጀምሮ መግዛት ይችላሉ። በካሬ 79900 ብር ብቻ ቅንጡ አፓርትመንት በመሃል ከተማ ቤቶን የራስዎ ያድርጎ። በ10 በመቶ ቅድመ ክፍያ ማለትም በ567290 ብር ክፍያ ጀምሮ ቤቶውን የራስዎ ማድረግ ይችላሉ በስድስት ዙር ከፍሎ የሚጨርሱት ባለ አንድ መኝታ 71 ካሬ፣ ባለ ሁለት መኝታ 118 ና 128 ካሬዎች፣ ባለ ሶስት መኝታ 148 ና 135 ካሬ። ለበለጠ መረጃ በስልክ ቁጥሮች 0921 63 1894 0911 0576 0900 81 1186 ይደውሉ። ዳኮርድ ሪል ስቴት። ጃፓን በስልጣኔና በብልጽግና ከቀደሙ የዓለማችን የመጀመሪያዎቹ ሶስቱ አገራት አንዷ የመሆን ሚስጥሯ ምንድን ነው? የአሰፋ ማመጫ አርጋውን የጃፓን መንገድ ቋሚ ጥቅም እንጂ ቋሚ ጠላት የለም የሚለውን መጽሐፍ ተሻምተው ያንብሩ። በድጋሚ ታትሞ ገበያ ላይ ውለዋል። አከፋፋይ ጃፋር መጽሐፍት ቤት አድራሻ ሜክሲኮ፣ ተወልደ ህንፃ። ጃፓን ለ250 ዓመታት ራሷን ከዓለም ንጥላ መኖሯን ያውቃሉ። ልምድ ለመቅሰም ዓለምን ለሁለት ዓመታት ስለዞሩት የለውጥ መሪዎቿ ሰምተዋል። በአጭር ጊዜ የስልጣኔ ማማ ላይ ስላወጣ ፀሐዩ የጃፓን ንጉሥ ያውቃሉ? እጅ አልሰጥም ብሎ 28 ዓመታት ጫካውስጥ ስለኖረው የጃፓን ወታደር ሰምተዋል። ከመጽሐፉ ያገኙታል። በግሩም አተራረክ የቀረበ ድንቅ መጽሐፍ ነው። ወጣቶች ምሁራንና ፖሊሲ አውጪዎች ታነቡት ዘንድ ተጋብዛችኋል። የጃፓን መንገድ ቋሚ ጥቅም እንጂ ቋሚ ጠላት የለም፣ ያንብቡት። ይህ አዋዛ የሰበር ነው። ተፋላሚው ተመራጭ ፕሬዚደንት ዶናልድ ትራምፕ ደስተኛና ደጋፊዎቻቸው ፊት ቀርበው ጣፋጭ ድል ሲሉ የምርጫ ስኬታቸውን አወጁ። ፍሎሪዳ ውስጥ ከመንገድ የቀሩት ዲሞክራቷ ኮማላ ሐሪስ በታላቅ ተስፋ ቅደውት የነበረውን የምርጫ ምሽት ፌሽታ ሰረዙ። ከጅምሩ እስከ መጨረሻው ቀይ ክረባት ያልተለያቸው እንቅልፍ ያላነወዛቸውና ዕድሜ የልባቸውን ሙቀት ያልቀነሰው የ78 ዓመቱ ዶናልድ ትራምፕ አሜሪካ ከዚህ በፊት በበርታየ ሁኔታ ኃይል ያጎናጸፈኝን የሥልጣን አደራ ሰጥታኛለች፣ ሲሉ በደስታ የነደዱ የጋለ ትንፋሻቸው እንደ እሳት የሚጋረፍ ታዳሚዎቻቸውን አስጨፍረዋል። በአሜሪካ ሌሊት ጥምቀተ ባህርን የሚያስታውስ ሕዝባዊ ስብሰባ የፈጠሩት የተመራጩ ፕሬዚደንት ደጋፊዎች ከዶናልድ ትራምፕ ለሚወጡት እያንዳንዱ አርፍተ ነገሮች ዩኤስኤ ዩኤስኤ በሚል አጅበዋል። እግዚአብሔር ያሉ ትራምፕ ሲናገሩ እግዚአብሔር ያለ ምክንያት አላተረፈኝም ብለዋል። ፕሬዝደንቱ በረጅሙ የምርጫ ዘመቻቸው ከሁለት የግድያ ሙከራዎችና ደፈጣ ተርፈዋል። የመጀመሪያው ሙከራ ጥይቱ የግራ ጆሮቸውን ቀንጥበው በማለፍ ከፊት ለፊታቸው ከነበሩት ታዳሚዎቻቸው መካከል የእሳት አደጋ ሠራተኛ የነበረ ደጋፊያቸውን መግደሉ አይዘነጋም። ያም እግዚአብሔር ያተረፈኝ ምክንያት አሉ ትራምፕ ሲቀጥሉ አገራችንን እንዳድንና ታላቅነቷን እንድመልስ ነው። እነሆ አሁን ያንን ተልእኮ በጋራ ልናሳካ ነው ብለዋል። ሲቀጥሉም ከፊታችን የሚጠብቀን ሥራ ቀላል አይደለም፣ ነገር ግን ያለኝን ቅንጣት ታህል መንፈስና ተዋጊነት ሁሉ አሰባስቤና ሟጥጬ አደራ የጣላችሁብኝን ሥራ ፈጽማለሁ ሲሉ ቃል ገብተዋል ትራምፕ አርባ አምስተኛው የዩናይትድ ስቴትስ አሜሪካ ፕሬዚደንት ያደረጋቸውን የመጀመሪያው ድላቸውን በ2020 አያ በፕሬዝደንት ጆ ባይደን በ46ኛው የአሜሪካ ፕሬዝደንት ከተነጠቁ በኋላ አሰልሰው 47ኛው የሀገሪቱ መሪ ለመሆን እርፉን መጨበጣቸው በሀገሪቱ ታሪክ ይህን ገድል የፈጸሙ ሁለተኛው ታሪካዊ ሰው አድርጓቸዋል። ለእናንች ለቤተሰባችሁና ለመጻኢ ድላችሁ በእያንዳንዷ ቀን ፋለማለሁ ብለዋል። በንግግራቸው ውስጤ ባለው ስትንፋሴ ሁሉ ስለ እናንተ እዋጋለሁ። እናንተና ልጆቻችሁ የምትገባውን ጠንካራ ደህንነቷ፣ የረጋና የበለጸገች አሜሪካ ሳላስ ርክባችሁ በፊት እረፍት የለኝም። ይህ በእውነት ወርቃማ የአሜሪካ ዘመን ይሆናል ብለዋል። ለመኖሪያ ከተማቸው ፍሎሪዳ ደጋፊዎች ባደረጉት የድል ንግግር ይህ ድል አገራችንን እንድንፈውስ ያግዛል ብለዋል። አስገራሚው ዜና የዩናይትድ ስቴትስ አሜሪካ 47ኛው ፕሬዚደንት ሆኖ ለመመረጥ የሚያስፈልጋቸው ኢሌክትራል ኮሌጅ የሚባለው የድምፅ መጠን 270 ቢሆንም ዶናልድ ትራምፕ ይህን ዘገባ ሳቀርብ 266ቱን ጨብጠው ነው ማሸነፋቸው አላጠራጠርም። ገና የሚጠበቁ ውጤቶች ቢኖሩም 270 ለመሙላት አራት ኤሌክትራል ቮይስ ማግኘት ቢኖርባቸውም ሁኔታዎች በዚህ እንዳሉ ነው። እንግዲህ አድማጮች፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔተናዩ ከማንም ቀድመው ለዕድሜ እኩያቸው ማለት ይቻላል በመካከላቸው ሶስት ዓመት ልዩነቱ ኔታናዩ 75 ዓመታቸው ነው፣ ዶናልድ ትራምፕ 78። ታላቅ ታሪካዊ መመለስ ፈጽመዋል ሲሉ በኤክስ ገጻቸው ዶናልድ ትራምፕን አወድሰዋል። እናም አሉ ይሄን አጋጣሚ በመጠቀም ሲጽፉ አዲስ ጅማሬ ነው ኒው ቢግኒንግ ፎር አሜሪካ ለአሜሪካ አዲስ ጅማሬ ነው ካሉ በኋላ a powerful recommitment to the great alliance between israel and አሜሪካ ሲሉ አክለዋል። ወዲህ ደግሞ በእስራኤልና በአሜሪካ መካከል ላለው ታላቅ ቃል ኪዳናዊ ግንኙነት ኃያል የሆነ የቃል ኪዳን ማደሻ ነው ብለውታል። እሳቸውን ተከትሎም 47ተኛው ተመራጭ ፕሬዚደንት ዶናልድ ትራምፕን እንኳን ቀናወ ለማለት የሃንጋሪው ቪክቶር ኦርባን ሁለተኛው ሰው ሆነዋል። የሃንጋሪው ቪክቶር ኦርባን ኤማች ኒድድ ቪክትሪ ፎር ዘ ወርልድ ሲሉ ገልጸውታል። ድላቸውን ዓለማችን ክፉኛ የሚያስፈልጋት ድል ነው የእርሶ ድል ብለዋል። አያይዞም ጌታዬም በአሜሪካ ታሪክ ውስጥ በአሜሪካ የፖለቲካ ታሪክ ውስጥ ትልቁን መመለስ አከናውነዋል ሲሉ አወድሰዋቸዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ትራምፕን ከእርሶ ጋር ፊታችን ከፊት ለፊታችን ያሉትን ዓመታት አብረን ለመስራት ታላቅ ተስፋ አደርጋለሁ ከእድገት፣ ከቴክኖሎጂ፣ ከፈጠራ አንጻር አሜሪካና እንግሊዝ ያላቸውን ልዩ ግንኙነት በማዳበር በመቀጠል ብልጽግናን ለማምጣት ለዓመታት በታላቅ ስራ በጋራ እንደምንሰራ ተስፋና ደስታዬ ነው በማለት ገልጸዋል። የፈረንሳዩ ፕሬዚደንት ምላሽ ደግሞ ትንሽ ቆምጠጥ ያለ ነው። ኢማኑኤል ማክሮን አምሬዲ ትወርክ አብረን ለመስራት ዝግጁ ነኝ ነው ያሉት እንደ በፊቱ በመከባበርና ለከፍተኛ ዓላማ አብረን ለመስራት ለሰላምና ለብልጽግና አብረን ለመስራት ዝግጁ ነኝ ብለዋል አያይዘው ግን ከጀርመኑ ቻንስለር ኦላፍ ሹልዝ ጋር ከአሜሪካ ጋር እየተባበርን በአንድ በኩል በሌላ በኩል ግን የአውሮፓን ጥቅሞች እና እሴቶች ለመከላከል ለመከላከል እንዴት ጠንክረን መስራት እንዳለብን ተነጋግረናል የሚል መግለጫ ነው የሰጡት። ዝርዝር ላይ እንመጣበታለን። የኔቶ ዋና ጸሐፊ ማርክ ሩት ደግሞ ትራምፕስ ሊደርሺፕ ዊል አጌን ቢ ኪ ቱ ኪፒንግ አወር አሊያንስ ስትሮንግ አይ ሉክ ፎርዋርድ ቱ ወርኪንግ ዊዝ ሂም አጌን ቱ አድቫንስ ስሩ ስትሬንግስ ኦፍ ኔቶ ይላሉ። እዚህ ላይ ያሉት ኔቶን ለማጠናከር ኔቶ በጠነከረ መንገድ እንዲቀጥል ከትራምፕ አመራር ጋር አብሮ መስራቱ ቁልፍ እንደሆነ ነው የገለጹት። ለቃል ኪዳኑ እና አንድ የጠቀሷት ነገር እዚህ ጋር ኔቶን የምናስቀጥለው የምናጠናከረው ደግሞ በጥንካሬ ነው፣ የበለጠ ሀያል በመሆን ነው በሚል ገልጸዋል። ዘለንስኪ አስተያየት ሰጥቷል። ምንም እንኳ በእስራኤሉ ጠቅላይ ሚኒስትርና በሃንጋሪው ቪክተር ኦርባን ቢቀደሙም ዘለንስኪ የሰጡት አስተያየት አይ አፕሪሼት ፕሬዚደንት ትራምፕስ ኮሚትመንት ቱ ፒስ ሩ ስትሬንግዝ አፕሮች ኢን ግሎባል አፌርስ This is exactly the principle that can practically bring just peace in Ukraine closer. ይላል። ፕሬዚደንት ዘሌንስኪ ቮሎዲሚር ዘሌንስኪ መልእክት የዓለምን ጉዳዮች በተመለከተ ፕሬዚደንቱ ሰላም በጽኑ ኃይል የሚል አቀራረባቸውን በጣም ነው የምወደው ማደንቀው ነው ያሉት ኢሳያስ። ይሄ ደግሞ በተግባር የዩክሬንን ሰላም ወደ ዩክሬን ሰላም የሚያቃርብ መርህ ነው በማለት ነው የጻፉት። እንግዲህ ከአንተ ጋር ውይይት እናደርጋለን። አድማጮች እንደሰማችሁት አለም እየተነቃነቀ ነው። ፕሬዚደንት ዶናልድ ትራምፕ በታሪክ ሪሊ በአሜሪካ ታሪክ በ152 ዓመት ታሪክ ሁለተኛው ገድል የተባለ ወደ ስልጣን መመለስ በማድረግ ተሳክቶላቸዋል። ከዚህ አንፃር ዓለም በማጋ በተባለው ሜክ አሜሪካ ግሬት አጌን በተሰኘው ንቅናቄ ዳግም ትወለዳለች የተባለችውን አሜሪካ በአዋላጅነት የስልጣን እርካቡን እየተረከቡ ለሚገኙት ዶናልድ ትራምፕ የአስተያየቱን እየሰጠ ነው። ጥድፊያ ይታያል፣ በማንም ሰው ማስተዋል እንደሚቻለው። እንደዚሁም ደግሞ በዩናይትድ ስቴትስ አሜሪካ ውስጥ ቀደም ብለን እንደጠቀስነው እሳቸው የሚመረጡ ከሆነ እዚህ ምን ቀረን ብለን እንኖራለን፣ እስከ ማለት የደረሱ አያሌ ሴሌብሪቲዎች ቅድም እንዳልነው ተንበጫብጨዋል። ከኢሳያስ ጋር እናወራለን። አለም እንግዲህ ዶናልድ ትራምፕ አሸናፊ ተብለው ሊታወጅ ገና የአራት ፐርሰንቱን ያክል ድምፅ ይቀራቸዋል። አለም ግን ከእሳቸው ጋር ለመስራት ቃል እየገባ ነው እና ይህን እንዴት እንመለከተዋለን እንደ እሽቅድምድሙ በራሱ እንዴት ነው የምታየው? መልካም ዜና ነው። የእኛ ማይክሮፋይናንስ በጊዜ ገደብ ተቀማጭ አድርጉና የበለጠ ትርፋማ ይሁኑ ይለውታል። በኛ ማይክሮፋይናንስ በጊዜ ገደብ ተቀማጭ ሂሳብ ከብር 100 ሺህ እስከ ብር 1 ሚሊዮን ሲቆጥቡ 15 በመቶ ወለድ ያገኛሉ። ከብር 1 ሚሊዮን እስከ ብር 5 ሚሊዮን ሲቆጥቡ እያደገ የሚመጣ ላቅ ያለ ወለድ ያገኛሉ። በልዩ ስምምነት ደግሞ ከብር አምስት ሚሊዮን በላይ ሲቆጥሩ ጠቀም ዳጎስ ያለወለድ ያገኛሉ። ቅዳሜና እሁድን ጨምሮ በሳምንት ሰባት ቀናት ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ድረስ ደንበኞቻችን እናገለግላለን። አድራሻችን ቀበና ወደ ቤላ በሚወስደው መንገድ የፌዴራል ቤቶች ኮርፖሬሽን ምድርና አንደኛ ፎቅ ላይ ነው። የበለጠ መረጃ 09650611 ወይም 13 ይደውሉ። የእኛ ማይክሮፋይናንስ አክሲዮን ማኅበር የእኛ ለሁሉ ቁልፍ ነው። አሜሪካ የምድራችን ሀያል አገር ናት። ወደድንም ጠላንም፣ አሁን አዲሱ እውነታ ብቸኛዋ ሀያል አገር አይደለችም ማለት ነው ብቸኛዋ ሀያል ሀገር አይደለችም ወይም አትሆንም ተባለ እንጂ የዩናይትድ ስቴትስ አሜሪካንን ኢኮኖሚያዊና ወታደራዊ ሀያልነት የተጠራጠረ ኃይል በዓለም ላይ የለም። ስለዚህ ከአሜሪካ ጋር ወዳጅ ሆኖ መቀጠል ቁልፍ ነው። በተለይ በደጋግመን ተናግረናል በአንተና በአሜሪካ መካከል በአገርና በአሜሪካ መካከል የሚኖረው ግንኙነት ፕሬዚደንቱ ለአንተ ለመሪውም ባላቸው አመለካከት ሊወሰን ይችላል። ከከባድ ይቅርታ ጋር ንጉሠ ነገሥት ዶናልድ ትራምፕ ሊባሉ ይችላሉ። ሁለተኛ፣ አሜሪካ ፊቷን ወደ ውስጥ ነው የምታዞረው ብለዋል። ልባድርግ ራሱ የአሜሪካንን ጦር ወደ ውስጥ ጠላቶቿን የምታዞረው ብለዋል። ያለ አሜሪካ ኔቶ የማስታወቂያ ተናጋሪዋ እንዳለችው ግብዣ ያላምቧ ማለት ነው አየህ ስለዚህ አሁን ቶሎ ተሽቀዳድመ በጎ ስሜት ለመፍጠር የሚደረግ ፍልሚያ ነው የምታየው አሁን ለምሳሌ የጠቅላይ ሚኒስትር ቤንያሚን ኔታንያሁን ንግግር አስተውለ ከሆነ የአሜሪካና እስራኤል ታላቅ የሆነ የቃል ቃል ኪዳን አላቸው። ያ ቃል ኪዳን ይበልጥ የሚጎመራበትና የሚታደስበት ነው ያሉት። ይህን ግንኙነት እንደምታውቀው በዚህ ምርጫ ላይ አብዛኛው አሜሪካውያን ምርጫቸው ዶናልድ ትራምፕ እንደነበሩ ዘግበናል ባለፈው። ስለዚህ እሰይ ስለቴ ሰመረ የሚል ከፍተኛ ደስታና ጭፈራ አለ። ቪክተር ኦርባን የሃንጋሪው ይሄ ሊጂቢቲኪ ምናምን የምትለውን ይሄን ጸረ ስደተኛ ናቸው ሊሉ ይችላሉ። ባጭር ቃል አንደኛ ሃንጋሪ ለሃንጋሪያውያን የሚሉ ሰው ናቸው። ዶናልድ ትራምፕ አሜሪካ ለአሜሪካውያን የሚሉ ሰው ናቸው። እስከ 15 ሚሊዮን የሚደርስ ህገወጥ ስደተኛን ወደ መጣበት መልሰዋለሁ ብለው ያሉ ናቸው። ዛሬም ባደረጉ ንግግር፣ በነገራችን ላይ አንድ በጣም መጠቀስ ያለበት የመጣው ጦርነት ላቆም ነው ጦርነት ሊጀምር አይደለም ብለዋል። ባይ ዘ ወይ ይሄን በዋናው ንግግራቸው ላይ ማካተት ነበረብኝ። የመጣሁት ጦርነቶች ላቆም ነው፣ ጦርነት ሊጀምር አይደለም ብለዋል። አዎ፣ ድንበሬን እጠረቅመዋለሁ ብለዋል። የጀመርኩትን ግንብ ጨርሰዋለሁ። ስደተኞች በዚህ መንገድ ያው ፖሊሲያቸው የታወቀ ነው። አሜሪካ ሰዎችን አትቀበልም ስደተኞችን አትቀበልም ማለት ግን አይደለም ብለዋል። ነገር ግን ወደ አሜሪካ የሚገቡትን መርምረን አበጥረን ነው የሚገቡት የሚሉት። ከዚህ ቀደም ገቡ ብለው የሚያምኑት ከእስር ቤት ያመለጡ ከሆስፒታል ያመለጡ እያሉ ነው የሚጠቅሷቸው። ስለዚህ ቪክተር ኦርባን በአውሮፓ ህብረት ውስጥ እምቢ ሆኑ በዚህ ፖሊሲያቸው። በተለይ ካልቸራል፣ ለምሳሌ ሀገራቸው ሃይማኖት አላት፣ ሀገራቸው ባህል አላት ይሄንን ባህሏን ማንነቷን ሰሬንደር አታደርግም ምንም እንኳ የአውሮፓ ህብረት አባል ብትሆንም የአውሮፓ ህብረት ይሄ ላይክ ቅድም እንዳልኩህ ሚባለው ከፍተኛ የባህሎች ሁሉ ባህል የሆነ ከውጭ የመጣ እና ተቀበይ የምትባለው ነገር የለም ብለዋል እና እሳቸው ከዚህ አንጻር ፖሊሲያቸውም ይሄ ነበረ። አውሮፓ በጥንቃቄ የምታያቸው የማህበረሰቡ ጥቁሩ በግ አርጋ ነው የምታያቸው። እንግዲህ አንዳንዴ ይቅርታ በግ ሳይሆን በበጎች ማል ያለ ተኩላ ማርጋ ያየቻቸው ጊዜ ነበረ። በነገራችን ላይ የአውሮፓ ህብረትን የአውሮፓ ህብረት ፕሬዚደንት እሳቸው ናቸው መሰለኛውን ሳምቲንግ። ስለዚህ አሁን እኚህ ሰው ከቻይናና ከዶናልድ ትራምፕ ጋር ልባድ ሁለቴ ተነጋግረዋል፣ ሳይመርጡ በምርጫ ላይ ያሉ ስለዚህ ይሄ ሜክ አሜሪካ ግሬት አገን የሚለው ሜክ ሃንጋሪ ግሬት አገን ብለው ትወስደው ትችላለህ። እሳቸውም በዚህ መንገድ ደስታቸውን ገልጸዋል። አሁን ልብ አድርገህ ተመልክተህ ከሆነ የፈረንሳዩ ፕሬዚደንት ማክሮን መግለጫ ብዙ ነገር ያሳያል። በመከባበር የሚል ቃል አለው አንደኛ፣ ሁለተኛ ከጀርመኑ እንግዲህ ሁለቱ የአውሮፓ ህብረት አውራዎች ናቸው ጀርመንና ፈረንሳይ ከእሳቸው ጋር ተነጋግረና የተነጋገርነው ምንድን ነው የአውሮፓን ጥቅሞችና እሴቶች አን አሁን ለምሳሌም አሁን የኤልጂቢቲኪው እንደዚህ የምንላቸው ነገሮች የአሜሪካም የአውሮፓ እሴቶች ነበሩ፣ በዲሞክራቶች በኩል የተራመዱ ፖሊሲዎች ነበሩ፣ የአውሮፓ ህብረትም የሚጋራቸው ናቸው። ስለዚህ ከዚህም ባለፈ የአውሮፓን ጥቅሞችና እሴቶች በጋራ ጀርመንና ፈረንሳይ ለመጠበቅ ዝግጁ መሆናቸውን የተነጋገሩት ከአሜሪካ ጋር ደግሞ ያላቸውን ግንኙነትን በመቀጠል የሚል አይነት ቋንቋ ነው ያለው። ምን ማለት መሰለም ይህ ግንኙነት ከአሜሪካ የምንጠብቀው አይነት ግንኙነት ካለ የእኛን ጥቅሞችም ጥቅሞ አድርጎ አብሮን የሚቆም ከሆነ ወይ ካልሆነም ዊዶን ጥቅሞቻችንንና ሴቶቻችንን እንከላከላለን፣ የሚል አውሮፓ በራሷም መቆም እንደምትችል በውስጠ ታዋቂነት የገለጸ ነው። በጣም እርግጠኛ ሆኜ ነው የምነግርህ፣ ይሄ በዶናልድ ትራምፕ የምርጫ ዘመቻ አዝማቾች ዘንድ ጥሩ ስሜት የሚፈጥር አስተያየት አይደለም። እና እንደምትመለከተው ነው እንግዲህ አለ ማስተላለፉን እየገለጸ ነው። ጦርነቶችን ከማቆም አኳያ ስናወራ እንግዲህ ዘለንስኪ የዶናልድ ትራምፕን የዓለምን ጉዳይ የሚቀበሉት ፒስ ስሩ ስትሬንግዝ ሰላም በጥንካሬ ወይም በጽኑ ኃይል የሚል መሆኑን አድንቀው ነው የተቀበሉት። በነገራችን ላይ አሜሪካ ሰላም በጽኑ ኃይል ፒስ ስሩ አብሶሊት ፓወር ነው እንደውም ዋናው የሚል መፈክር አላት። ይሄ መፈክር ከአቶሚክ ቦምብ ፍንዳታ ጋር አብሮ የወጣ ነው። ሰላምን የምታመጣው በሰላምን የምታመጣው ሰላምህን ሊነሳ የሚችልን ኃይል እንዳይችል ምንም ማድረግ እንዳይችል እና እሺ ሊል ማድረግ በመቻለን ላይ የተመሰረተ ነው እና ሰላምን በፍጹም ኃይል ነው ማምጣት የምንችለው የሚል ነው። ለምሳሌ ያን ጊዜ ጦረኛዋ ጃፓን ጦርነቱን ከመቀጠልና አሜሪካም የግድ ጃፓን ውስጥ ገብተ መፋረም ነበረባት ፕሮባብሊ በመቶ ሺዎች የሚቆጠሩ ምናልባት ሚሊዮን የደረሰ ወታደር እንድትሰዋ ሊያስገድዳት የሚችል ሁኔታ ነበረ። ስለዚህ አሜሪካ የፈለገችው ሰላም ወይም የጃፓን ጦረኛዋ ጃፓን እጇን መስጠት ጉዳይ በፍልሚያ ብቻ የሚመጣና ከፍተኛ መስዋዕትነት የሚያስከፍል ከመሆኑ አንጻር ያንን ባጭሩ ለመቋጨትና የሚፈለገውን እጅ መስጠት ለማግኘት ሁለት አቶሚክ ቦምቦች አፈንድታለች በዛም አማካኝነት ንጉሱ መጨረሻ ላይ እጅ ለመስጠት ተስማምተዋል ከዛ በኋላ እንግዲህ አሜሪካ የመከላከያ ዶክትሪኗን ያደረገችው ፒስ ስሩ አብሶሊት ፓወር ሰላም በፍጹም ኃይል ማለት ነው ይህንን መንገድ እኔም በጣም ነው የምወደው ብለዋል ዘለንስኪ ይህን ያሉበት ምክንያት ደግሞ በጣም ግልጽ ነው። የዩክሬንን ጦርነት ጉዳይ ለመፍታት ሲሞክሩ ከፑቲን ጋር በመለሳለስ እንዳይሆን ጌታዬ ለማለት ነው። እንመለሳለን። ኢሳያስ ዛሬ እንደው በየሁለት ሰዓቱ በየሶስት ሰዓቱ እየተመላለስን አድማጮቻችን እናጠግባለን ብዬ ያስባለው ለአሁኑ ይህ ይበቃናል። አለም ለትንታኔው ኮዲው ሀ አመሰግናለሁ። ድጋሚ እንገናኛለን። አድማጭ ተመልካቾቻችን ፕሮግራማችንን ላይክ፣ ሰብስክራይብ እንደዚሁም ሼር ከወደዱን ደግሞ ሱፐርታንክስ ውስጥ በመግባት ሊያበረታቱን ይችላሉ። መልካም ቀን ይሁንልህ። መልካም ቀን ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? ግንባታው ከ60 በመቶ በላይ የደረሰ በ10 በመቶ ቅድሚያ ክፍያ ብቻ ይምጡና ዳኮርድ አፓርትመንትን ይጎብኙ። የቤት ሕልሞን ያሳካሉ። የተለያየ አይነት የመኝታ አማራጭ ያላቸው ዘመናዊ የመኖሪያ አፓርትመንት ከዳኮርድ በትንሽ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። የዳኮርድ ቤተሰብ ይሁኑ። ውድ የዳኮርድ ቤተሰቦች እንኳን ደስ አላችሁ። ከ5 ሚሊዮን 672900 ብር ቅድመ ክፍያ ጀምሮ መግዛት ይችላሉ። በካሬ 79900 ብር ብቻ ቅንጡ አፓርትመንት በመሃል ከተማ ቤቶን የራሶ ያድርጉ። በ በመቶ ቀድመ ክፍያ ማለትም በ567290 ብር ክፍያ ጀምሮ ቤቶውን የራሶ ማድረግ ይችላሉ። በስድስት ዙር ከፍሎ የሚጨርሱት ባለ አንድ መኝታ 71 ካሬ፣ ባለ ሁለት መኝታ 118 ና 128 ካሬዎች፣ ባለ ሶስት መኝታ 148 ና 135 ካሬ ለበለጠ መረጃ በስልክ ቁጥሮች 0921 63 1894፣ 0911 057674፣ 0900811186 ይደውሉ። አኮርድ ሪል ስቴት። መልካም ዜና ነው። የእኛ ማይክሮፋይናንስ በጊዜ ገደብ ተቀማጭ አድርጉና የበለጠ ትርፋማ ይሁን ይለውታል። በየእኛ ማይክሮፋይናንስ በጊዜ ገደብ ተቀማጭ ሂሳብ ከብር 100 ሺ እስከ ብር 1 ሚሊዮን ሲቆጥቡ 15 በመቶ ወለድ ያገኛሉ። ከብር 1 ሚሊዮን እስከ ብር 5 ሚሊዮን ሲቆጥቡ እያደገ የሚመጣ ላቅ ያለ ወለድ ያገኛሉ። በልዩ ስምምነት ደግሞ ከብር 5 ሚሊዮን በላይ ሲቆጥቡ ጠቀም፣ ዳጎስ ያለ ወለድ ያገኛሉ። ቅዳሜና እሁድን ጨምሮ በሳምንት ሰባት ቀናት ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ድረስ ደንበኞቻችን እናገለግላለን። አድራሻችን ቀበና ወደ ቤላ በሚወስደው መንገድ የፌዴራል ቤቶች ኮርፖሬሽን ምድርና አንደኛ ፎቅ ላይ ነው። የበለጠ መረጃ 0965061 ወይም 13 ይደውሉ። የእኛ ማይክሮፋይናንስ አክሲዮን ማኅበር የእኛ ለሁሉም። ጃፓን በስልጣኔና እና በብልጽግና ከቀደሙ የዓለማችን የመጀመሪያዎቹ ሶስቱ አገራት አንዷ የመሆን ሚስጥሯ ምንድን ነው? ያሰፋ ማመጫ አርጋውን የጃፓን መንገድ ቋሚ ጥቅም እንጂ ቋሚ ጠላት የለም የሚለውን መጽሐፍ ተሻምተው ያንብቡ። በድጋሚ ታትመው ገበያ ላይ ውለዋል። አከፋፋይ ጃፋር መጻሕፍት ቤት፣ አድራሻ ሜክሲኮ ተወልደ ህንጻ። ጃፓን ለ250 ዓመታት ራሷን ከዓለም ነጥላ መኖሯን ያውቃሉ። ልምድ ለመቅሰም ዓለምን ለሁለት ዓመታት ስለ ዞሩት የለውጥ መሪዎቿ ሰምተዋል። በአጭር ጊዜ የስልጣኔ ማማ ላይ ስላወጣ ጸሐዩ የጃፓን ንጉሥስ ያውቃሉ እጅ አልሰጥም ብሎ 28 ዓመታት ጫካ ውስጥ ስለኖረው የጃፓን ወታደር ሰምተዋል፣ ከመጽሐፉ ያገኙታል። በግሩም አተራረክ የቀረበ ድንቅ መጽሐፍ ነው። ወጣቶች ምሁራንና ፖሊሲ አውጪዎች ታነቡት ዘንድ ተጋብዛቸዋል። የጃፓን መንገድ ቋሚ ጥቅም እንጂ ቋሚ ጠላት የለም። ያንብቡት።